ቤተሰብ እንዴት ናችሁ? ደህና ናችሁ? መጀመሪያ እንግዲህ ሩታና አብርሽ ስለተገናኙ በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት እፈልጋለሁ። ለሌላኛው ማለት የምፈልገው ምን እንደው ታውቃላችሁ አብርሽና ሩታ ሳይግባቡ መጋባታቸውን ዛሬ ነው ያወኩት ማለት ነው። እሱም እንዴት ነው ካላችሁ ማለት ነው እንግዲህ ያወሩ ነበረና አብርሽ ማለት ነው ወደ ቡታጀራ የሄደው ወይም ደግሞ የሆነ ነገር ሊያስተካክል ሳይነግራት የሄደው መጨቃጨቅ ስለሆነ ነው። እኔና አንቺ ስናወራ ስለማንግባባት ለዛ ነው ዝም ብዬ እየሄድኩ ታለ። አንድ ሰው ትዳሩ ሲገባ ማለት ነው ተግባብቶ ነው የሚኖረው። ገባች አደለ? ተነጋግሮ ነው የሚፈቱት ምንም አይነት ነገር ይሁን ማለት ነው። ልክ ሩታ እንዳለችው ሩታ ማለት አብርሽ ነው፣ አብርሽ ማለት ደግሞ ሩታ ናት። ስለዚህ አብርሽም የትም ስትሄድ ለሩታ ማክረ ነው የምትሄደው። ለምን እንኳን ብታጅር አይደለም ጥቂት ጓደኛው እንኳን ጠርቶ እራት ልጋብዝ ቢል ወይም ደግሞ ና ዛሬ አብረን ፈታ እንበል ወይም ደግሞ ሻይ ቡና እንበል የሆነ ነገር የምናወራ ነገር አለ ብሎ ወንድ ጓደኞች ራሱ ቢጠሩ ማለት ነው፣ መናገር አለበት ለምስት የትም ስትሄድ ማለት ነው። ሩታም እንደዛ የትም ስትሄድ መናገር አለባት። ገባ አደለ ትዳር ማለት እና ትዳር ያስፈልገው ለምንድን ነው? እኔ ንገሩኝ እስቲ ትዳር እኮ ምን ገባ እኮ ብዙ ነገርን ተሳስባችሁ ለመኖር ነው አደል እንዴ? ሶስተኛ ለመሆን አራተኛ ለመሆን ነው አደል እንዴ? ሁለታችሁም ማንባስ ብቻ ብዙ ነገር ተባብላችሁ ለመኖር ነው። ትዳር አሁን ስለ ትዳር እኔ ሰባኪ አይደለውም፣ ወይም ደግሞ የትዳር መካሪያ አይደለውም። ገባችሁ አይደል። ትዳሩ ስትገቡ ብዙ ነገርን ለመካፈል ነው ትዳር ውስጥ የምትገቡት፣ እንጂ እኮ ሲንግል ሆናችሁ መኖር ትችላላችሁ። ሰማ ከሆነ ማለት ነው። አብርሽም ለብቻ መቀመጥ ትችላለ፣ ሩታን ለብቻው ተቀምጠ ማለት ነው። ሲንግል ሆናችሁ ሎርማን ነው በቃ። ማንም ስታስፈቅዱ፣ እናት አባቶቻችንን እያስፈቀዳችሁ የሆነ ቦታ እንኳን ትሄዳላችሁ። እናት አባቶቻችንም የምታስፈቅዱ አይመስለኝም። ዝም ብላችሁ የምትሄዱ ከሆነ ማለት ነው። አዲስ አበባ የምትሄዱ ከሆነ እናቴ እንደዚህ ቦታ ሊሄድ ነው ትላላችሁ። ግን አሁን እራሳችሁን ስለቻላችሁ፣ ለነገሩ ማናችንም አናስፈቅድም በአሁን ሰዓት በዚህ እድሜያችን ማለት ነው። ግን ትዳሩ ስትገቡ ደግሞ ግዴታ ነው። አለበለዚያ ትዳሩ ይፈርሳል። ሶ ይሄንን ማመን አለባችሁ ማናችሁም ማለት ነው። አብርሽም ትዳራችሁ እንደሚፈርስ ማወቅ አለባችሁ። መሀላችሁ ላይ ግጭት ሲፈጠር፣ መሀላችሁ ላይ ጭቅጭቅ ሲፈጠር፣ መሀላችሁ ላይ መራራቅ ሲፈጠር፣ መሀላችሁ ላይ እንደዚ ማለት ሩታም ከቤት መውጣት ማለት እኮ መሀላችሁ ላይ ክፍተት ይፈጠራል፣ መራራቅ ይፈጠራል። ሰው አብርሽ አነጋገር አችልም ገባ አይደል? አነጋገርን አስተካከል። ምክንያቱም እኔም እያልኩ ነው የባልፎ ነገር በጣም ሰውን ያስቀይማል። ባልፎ አንተ ያልኩ አነጋገር በፍጹም ከባለ ትዳር አይጠበቅም። ሶ ከፍቅረኛሞች ራሱ አይጠበቅም። እንደዚህ አይነት ነገር ማለት ነው እስከ መጨረሻ ፍቅረኛን ልታጠይ የሚገባ ቃል ነው ያወራሁ ሚስትንም እንደዛ። ስለዚህ አነጋገርን አብርሽ ዝም ብለ እንደመጣ አለማውራት አነጋገርን አስተካከል። ምክንያቱም መዋል ማለት ይሰለቻል ስትል የቃል እኔ ደጋግሜ ነው እያወራ ያለው ቪዲዮች ላይ ማለት ነው። ስለዚህ አብርሽ ሲያወራ ሰውን ያስቀይማል አላስቀይም የሚለው ቃል እንንጃ አላቀም፣ ይጠቀም ይሁን አይጠቀም አላቀም። ምክንያቱም ቤቱ አብረን ስንል አብረን ስናድር ተሰለቻቸን። ስለዚህ አንድ አስራ አምስት ቀን ወር አርፌ ይመጣለሁ ምናምን ብለህ ነበረ። ትዳር ማለት እንደዚህ አይደለም፣ እንደዚህ አይባልም በፍጹም። ለምን ገባ ትዳር ውስጥ እንደዚህ ካልክ ማለት ነው። ስለዚህ አንተም የምታወራ ቃላቶችን ማወቅ አለበት። ሲቀጥል ደግሞ ነገሩ ሳይብ ሲልቅ ማለት ነው በቃ አጥፍቻለሁ። ያጠፈው እንደው ተቃላ አብረሽ አብረን እንሄዳለን ቡታጀራ ብለ ዝም ብለ ሳትነግራ ትሄድክ እሱን ተቀበለች። ሲቀጥል ደግሞ አትጩህብኝ፣ በቃ አያገባሽም። ማለት የት ነው ሄደህ የመጣኸው ብላ ስጠይቀህ፣ አትጮህብኝ፣ በቃ አያገባሽም፣ ፈለግሽ ሂጂ እያልካት ነበረ። ገባረ እንደማትሄድ አድርገህ ከፈለገሽ ትሂድ በቃ ምናምን እስከዛ በኋላ ስትረጋጋ ትምጣ ምናምን እያልክ ነበረ። ከአፋችን የሚወጣ ቃላቶች ወይም ደግሞ በኋላ ያስቀይማል ወይ ወይም ደግሞ ይሄ ምሎ ቃል ታደርገዋለች ወይ ሳትል ነው ወይም ደግሞ የትም አትሄድም ብለህ አስበም ሊሆን ይችላል። እንደዚህ ማለት የለብህም። ኔ ቁጭ በይ አብረን እናውራ ምንድ ነው ጥፋቴ? ምንድነው ጥፋትሽ? ሰው ህይወታችን ላይ የመጣችኋል ማውጣት። አንተ ስለ እሷ እየተጨነቅ ነበረ፣ አብርሽ ማለት ነው። በጣም ለሩታ ሳይሆን አብዛኛው እንዲሁም ማለት ነው፣ ለነፃነት እየተጨነቅ ነበረ። እሷ እንዴት ትሆን፣ እንዴት መጥታ እዚህ፣ እሷ እንድትሄድ ነው ምለምናት፣ የሆነ ነገር እንዳይፈጠር ነው። እንዴ ከዚህ በኋላ አንቺ ህይወቴ ውስጥ ምንም አይደለሽም፣ ነፃነት አያገባሽም ስለዚህ ውጪ ብለህ ማስወጣት ትችል ነበረ ማለት ነው። እና ህይወቴ ውስጥ አንቺ ምንም አይደለሽም ከዚህ በኋላ ህይወቴ ውስጥ ምንም ቦታ የለሽም፣ አያገባኝም ስለ አንቺ ማለት ሲገባ፣ ግን ስለ እሷ በጣም እየተጨናነቅክ ነበረ። በጣም ማለት ነው አብርሽ፣ ስለ ነፃነት በጣም እየተጨናነቅክ ነበረ። እንዲያውም ዛሬም ራሱ ማለት ነው እሷስ ልጅቷስ ምን ላርጋት እያልክ ነበረ። ስለ እሷ አያገባችሁም እናንተ ማለት ነው። ትዳር ውስጥ ከገባችሁ በኋላ አንድ ላይ ከሆናችሁ በኋላ ስለ ነፃነትም ሆነ ስለ ማንኛውም ሰው እንኳን ሌላ እሷ የበፊት ፍቅረኛ ትተ ማለት ነው፣ ማንኛውም ሰው አያገባም ስለዛኛው ስላለፈ ህይወት ወይም ደሞ ማንም ሰው ህይወት ላይ ቢመጣ ማለት ነው ማን ምንም ነገር አያገባ። ገባ አይደል አብርሽ? ማለት ነው ትዳር ነው፣ ትዳር መስርታል። ትዳር መያዝ አለበት እንጂ ስላለፈ ነገር ወይም ደሞ ህይወት ላይ ሰው ስለመጣ ማንኛውም አያገባችሁም። እናንተስ ትዳራችሁ መስራታችሁ፣ ትዳራችሁ መጠንቀቅ ነው፣ ትዳራችሁ እንዳይፈርስ፣ ትዳራችሁ ላይ መሀል ክፍተት እንዳይፈጠር፣ ትዳርን ነው መያዝ አለበት እንጂ ስለሰው ተጨነቅ ወይ ደሞ ስለበፊት ፍቅረኛ ስለዚህ እንደዚህ መሆን የለብህም። እሺ ደግሞ ማለት ነው አብርሽ፣ አሁን አንተ ስታወራ አሁን ስለ ሩታ እንደዚህ ሂጂ ከፈለግሽ ምናምን አንተ ባትል ኖሮ ማለት ነው ኤፍሬም ራሱ ከአፉ አውጥቶ እንደዛ አይደለም። ኤፍሬም ራሱ ማስቆም ትችል ነበረ። ገባ አይደለ? ኤፍሬም ምን አለ ለሩታ ማለት ነው ሻንጣሽን አምጭና እኔ ልሸኝሽ ነው ያላት። ምክንያቱም እንደዚህማ አትልም ሚስቴ ላይ አልደራደርም። ወንድሜ ወንድሜ ነህ። ወንድሜ የወንድሜ ቦታ ለራስህ ለብቻ አለ፣ የሚስቴ ደግሞ ለብቻ አለ። ስለዚህ እንደዚህ እንዳትል ብለህ ማለት ነው አፉን ብትዞ ኖሮ፣ ወይም ደሞ መጀመሪያ አፉን ብትተቸው ኖሮ ማለት ነው ብቻ አፍ አይከፍትም ነበር ሩታ ላይ ማለት ነው። ገባ አይደለ ስለዚህ እናንተ መሀል ላይ አሁን አንተን ሩታ ሆና ወይም ደግሞ አብርሽ እኮ እንደዚህ ነው። አብርሽ ከፈለገ ይሄድ አብርሽ እንደዚህ አድርጊው ብሎ ለሩታ ሲናገሩ ማለት ነው ሩታ ናት ስለ አብርሽ ማውራት አችሉም ባሌ ነው። ስለዚህ ባሌማ እንደዚህ አትልም ብሎ በቃ አለ አይደለ የእህት ቦታ የአባት ቦታ የእናት ቦታ ሌላ ነው። የትዳርሙን ደግሞ የባልና የምስት ቦታ ደግሞ ሌላ ነው። ገባችሁ አይደለ እኩል አይሰጥም ለሁሉም ማለት ነው። ስለዚህ ኤፍሬም የዛ ስታፉን ሲከፍትሩ እታለይ ማለት ነው። እንደዚህማ አትልም ማለት ነበረብህ፣ ግን አንተ ዝም ኖ ያልከው ማለት ነው። ትሂድም ሲል ዝም ኖ ያልከው፣ ሻንጧን አምጪ እንልሸኝሽ ሲል ዝም ኖ ያልከው። ስለዚህ አንተም እሩታን አስከብር ሩታን ደግሞ አንተን ማስከበር አለባት ገባ አይደለ ሁለታችሁም ከተናናቃችሁ የጎረቤት ሰው መጥቶ እናንተን ይንቃል ወንድማችሁ መጥቶ እናንተን ይንቃል እንደ ኦድየንስ እናንተን ይንቃል እናንተ ራሳችሁን ካላስከበራችሁ ማነው እናንተን የሚያከብረው ማለት ሲቀጥል ደግሞ ማለት ነው ህይወቴ ሰው አስገድዶኝ ሩታን ያገባው ይመስላችኋል እና ደግሞ ህይወቴ ሁሉ ሰው አስገድዶኝ ወይም ደግሞ ሰው የሚመራኝ ነው የሚመስላቸው። እራስ ሚዲያ ላይ እያወጣችሁ ካሜራ ደቅናችሁ ሁሉም ነገር እያሳያችሁ ሶ ከዚህ በኋላ ማ ተገድጄ ትዳር የለም ምናምን እያልክ የምታወራው እራስ አብርሽ እራስ የምታወራን ነገር ነው ኦዲየንስ ይዞ የሚያወራው እራሳቸው እያላወራችሁን እራሳችሁ እያላመጣችሁን ነገር ምንም ኦዲየንስ የሚያወራ ነገር የለም ማለት ነው። ገባ አይደለም? ስለዚህ በውስጥ መፍታት ምችሉት ሁላ ሚዲያ ላይ ታመጣላችሁ፣ እያለቃቀሳችሁ ትመጣላችሁ ካለፈ በኋላ ነው የሚቆጫችሁ እናንተ ማለት ነው። ስለዚህ ሁሉም ነገር ማስተካከል ያለባቸው እራሳችሁ ናችሁ። እኛን መተችስ ሳይሆን ማለት ነው ገባ አይደለ። ከዚህ በፊት ብዙ ጊዜ ተናግራል። እኔ አስገድዶት ትዳር የለም ተገድጀ ትዳር አልይዝም ምናምን እንዴ እንደዚህ ማለት የለብም ሲቀጥል ደሞ ማለት ነው አንድ በቃ ይሄ መጨረሻ ነው ወይም ደሞ በኋላ ይቆጭሻል እንዴ ትዳር ይቆጫል እንዴ ትዳር ውስጥ ከገባችሁ በኋላ እንደ ፍቅረኛሞች ወይም ደሞ እንደሆነ ነገር በኋላ ይቆጭሻል እንደዚህ ነገር እንደታደርጊ እንደ ጓደኛ ሎርማን ጓደኛ ነው እኮ እናንተ እያወራችሁ ያላችሁት እንዴ ቆይ ትዳር ማለት ይቆጭሻል በኋላ እሺ በኋላ ይቆጭሻል አሁን ሌላ ሴት አምጥተ ደግሞ ሩታ አንቺን አልፈልግሽም ምናምን ለማለት ነው ወይስ ነጺ ጋ ሆነ ድጋሚ መጠ በቃ ሩታ አንቺን አልፈልግሽም ነጺን ላገባት ነው ምናምን ብለ ድጋሚ ድራማ ልትሰሩ ነው ምን አይነት ነገር ነው የምታወሩት ትዳሩ ሲጀመር እንደዚህ አይነት አነጋገር የለም። በኋላ ይቆጭሃል አንተ እንደዚህ ባደርግ ነግሬሃለሁ አንድ እድል ሰጥቼሻለሁ አንድ እድል ሰጥቼሻለሁ የሚባል ነገር የለም እንዴ ስለ ትዳር ማጣቁ ከሆነ እትዬና ጋሽዬ ያስተማሩ ሂዱ እስቲ እንዴ፣ ምንድነው? እኛንም ልባችን አታድርቁ። ደረቅን እኮ ወገኔ ሆ። ደህና እደሩልኝ ቤተሰብ።